አንተ ደግሞ እየሰማኸኝ ያለ የሚሰማህም ነገር እያወራኸኝ ያለኸው ምን ምን ብላ የሚያገባ ነገር የለም። አሁን ነገር ሊያስደነግጥክ ይችላል። እዚህ መገኘቴ ግን በጣም እየደነገጥክ ያለው ታውቀዋለህ። በጣም እማታውቀው እብድም የገባበኝ ሰው እየመሰለክ ነው። ስለዚህ ው

ሰላም ቤተሰቦቻችን፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን እኛ። ፈጣሪ የተመሰገነ ይሁን። ዛሬ እኔም ሄርሜላም ብሩክም ተገናኝተናል። እንግዲህ የተገናኘ ነው ለአንድ ለከባድ ነገር ነው። ያን ነገር ሄርሜላ በደንብ ታስረዳችኋለች፣ በደንብ ትገልጽላችኋለች ብዬ አስባለሁ። ከዛ በፊት ግን ሁላችንም ሰላም ማለት ስላለብን ብሩኬ ሰላም። ሰላም፣ ሰላም፣ እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ ከሌላው ጊዜ ትንሽ ከበድ ያለ ፕራንክ ነው ይዘን የመጣ ነው። ብራንክ የምንበለው እንግዲህ ፈተና የምንበለው አላቅም። አብርሽ ምን አይነት አቋም ምን አይነት ሀሳብ እንዳለው የምናይበት ቀን ነው። ምክንያቱም ያሰብነው ነው ሀሳብ እውነት ለመናገር ይከብዳል እና እንግዲህ ምን ማለት እንዳለብኝ አላቅም እና ብዙ ነገሮችን ምናይበት ብዙ ነገሮችን የምናስብበት ምን አይነት አመለካከት እንዳለው አብርሃም፣ በተለይ ደግሞ ለሄርሜላ ምን አይነት ሀሳብ ምን አይነት አመለካከት እንዳለው የምናይበት ቀን ነው እና ደግሞ አሁን እንግዲህ እንደምታዩት ያለነው ሩም ውስጥ ነው አብርሽ ሩም ይዟል። የሩሙን ቁልፍ እንዴትም እንደምን ብለን ተቀብለናል እና እዚህ ሩም ውስጥ የሆነ ነገር አሪፍ ብራንክ ለመስራት አስበናል። እንግዲህ እቺ እንደምታዩት ለመደበቅ ምትሆን ክፍላለች። እዚህ ጋር ደግሞ እንግዲህ እንደምታዩት በጣም መችቷል። አሳያቸው እና እንግዲህ ይህንን ሀሳብ ያመጣው አቤላ ነው። ካሜራውንም የያዘው አቤላ ነው። ከመቼም ምን አይነት ሀሳብ እንዳመጣ አቤላ አሪፍ ሀሳብ ይመስለኛል። እግዚአብሔር ማክ ነው የሚባለው ብቻ በጣም ፈርቻለሁ። እውነቴን ነው እምዳችሁ ተጠርቼ ነው ነገራቸው። በደንብ አስረዳችሁ። እንግዲህ ሄርሜላ የሀሳቡ ከሀቤል ጋር ተመካከል ሀሳቡን አጽድቀዋለች የሆናል ብላለችና እንግዲህ ምን አይነት ሀሳብ ምን አይነት አመለካከት እንዳለው ሁላችንም ማወቅ እንፈልጋለን። እናንተ ሞዴንሶች አብርሃም ምን አይነት ሀሳብ አለው? ምንድነው አመለካከቱ ውስጥ የሚለውን ነገር ለማወቅ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 ወንድ ልጅ ይሳሳታል። ወንድ ልጅ ደግሞ ይሳሳታል። ስለዚህ ላለማሳሳት ሞክሪ። በነገራችን ላይ ን ላለማሳሳት እዚህ እንዴት ሊሆን ብቻ ወንድና ሴት ሩም ውስጥ አስበሽዋል። ወንድና ሴት ምንም በቃ በማይታወቅ ማንም በሌለበት አንድ ሩም ውስጥ ከዚህ በፊት ደግሞ ይሄን ሀሳቡን ስታመጡ ነበረ እንትን ማለት ያለባቸው ዛሬ ላይ ደግሞ የሩሙን ቁልፍ ያለ ፍቃዱ ከፍተሽ እዚህ ጋር ቁጭ ብለሽ ወይ እዚህ ጋር ቁጭ ብለሽ ስትጠብቂው ምን አይነት ሀሳብ እንደሚያስብ ራሱ እንግዲህ እንግዲህ ቤተሰቦች ያው አብርሃም ከሄርሜላ ጋር ምንድን ነው ያለው? ምናምን የምትሉ ጠያቂዎች፣ ኮመንታተሮችም አላችሁ። ብዙ ብዙ የምትደውሉም የምጠይቁም አላችሁ፣ እና በዚህ ቪዲዮ ምናልባት መልስ ሊሆን ይችላል ብዬ አስባለሁ። አብርሃም ነው የሚያድሩት ተብሏል አብሮ ነው የሚኖሩት፣ አብሮ ነው የሚኖሩትም ለዛ ነገር ይሄ ምላሽ የሚሆን ይመስለኛል። ምክንያቱ የማየው ነገር እኔ አሁን ለምሳሌ በጣም ሊያስደነግጠኝ ሆናለ ሀምሳ ሀምሳ ነው የሆንኩት እዚህ ጋ የሆነ ብቻ ልቤ ፈርቷል። ምክንያቱም ባለፈውም የሆነ ፕራንክ ስናደርግ ብዙ ነገሮች ወደ እሱ አድልተዋል እና አሁን ደግሞ ሆን እንጃ አላቅም ምን እንደሆነ ብቻ የሆነ ልቤ ፈርቷል። እንግዲህ ቤተሰቦች እዚጋ እስቲ አለ እስቲ ካለ ሰው እዛ ጋር እንደብቀዋለን። ካሜራውን እኔና እዩዚ እንደብቃለን። አቤላ ካሜራውን ከቆንኩ በኋላ ትወጣለህ ወይኛ ይገባል፣ አብሮቹ ይገባል። ደብቅ አድርገን ካሜራውን እናስቀምጠውና ሲመጣ እንግዲህ እንደማመጣ ለዋለው በዚሁ እንዴት ገባች? ብዙ ነገር ወጭንቅላቱ ቤቱን በደንብ እንደሚያስገባው አልጠራጠርም። ካሜራውን አንተ እስቲ ታዘጋጀዋለህ። ከዛ ቁጭ ብለሽ በቻልሽው መጠን ለማሳሳት ሞክሪ። ከዛ ምን አይነት ሀሳብ እንዳለው አብርሃምን ማወቅ ነው። አታሳችሁ ላይ የነበረው ሞክሪ አመለካከት ለማሳሳት ሞክሪ እንሳሳት ሞክሪ ናለውን ሁኔታ ከምንም በላይ ኦዲየንስ ነው እኔ ማሳየት የምፈልገው። እኔ ደግሞ በማውቀው ልካውቀው ያለው ችግር የለውም። ሀሳባችን ይሄንን ይመስላል። መጋረጃ ውስጥ ሰልፊስቲኩን እንደብቀው እና እንዳይታይ በቻ አቤላ ይሄ ከብደ አቤላ፣ እንግዲህ ከካሜራ ጀርባ እንግዲህ ካሜራ ሚይዝልን ስላልነበረ ነው እስካሁን። አሁን እስቲ ኩን እዛ ጋር ከተዋለን ቁልፍ ደግሞ ስለሌለው አለው። ከጎንሽ ነኝ በሉኝ፣ አይዞሽ፣ አባይዞ ምንም ነገር ቢፈጠር አለን፣ እንወጣለን። እዚህ ውስጥ ነው ያለነው እኛ ቤተሰቦች ምንም ነገር ተፈጠረም አልተፈጠረም፣ ከዚህ ውስጥ ድምፁን እየሰማችሁ ነው። በረብሻ ነገር ከፈጠረ የሆነ ነገር ከፈጠረ ወጣ በሉልኝ። አረ በስ፣ ምንም የሚያስፈራ ነገር አይፈጠርም ብዬ አስባለሁ። ከዛ በመቀጠል ቁልፍ የለውም። ቁልፉን አሁን እዚህ ጣለው። ሳይቆልፈው ይውጣ ስለማያውቅ እንዳትዘጊበት፣ ብሩ ኦኬ ይህንንም ማይክ እንደሆነ እንዳያውቅ እዚህ ጋር ዝም ብለን ቁጭ ብለን ወይ የሆነ ነገር ውስጥ እናደርገዋለን፣ ችግር የለውም። ወይ ደግሞ የጉረጉርሽን ብጠብቅ ይኖርማል ነው አይ ስልክ እንደኖረ መታወቂያ የለበትም። ስለዚህ ስልኩን የሆነ ጥግ ላይ እንከተዋለን። እንደገና ካሜራውን እዚህ ጋር በስቲክ እናስገባለን። ከዛም በኋላ እኛ እዚህ ውስጥ እንገባለን። ውስጥ ላይ ከገባን በኋላ አንቺ ዝች ጋር ማድረግ ያለብሽን ነገሮች ታደርጊያለሽ። እኛ ደግሞ ከውስጥ ሆነን እያንዳንዱን እንቅስቃሴ በደንብ እንሰማለን ማለት ነው። ግን ቆይ ይህ ጥያቄ አለኝ። አቤልም ይገባል ማለት ነው? ሁካሜራው ዘጋ ስለሚቀመጥ ለጥፈን ካሜራውን ሁላችንም እዚህ ውስጥ እንገባለን። ግን አይደለም ሽንቱ መሽናድ ይፈልግ ስን ተመጣ ስንቱ መሽናት ቢፈልግ ሽንቱ አመጣለትም፣ ወደ ሽንት ቤት ምናምን እንዲገባ ምናምን እንዳትፈቅጂ በፍጹም። እዚሁ ለመጨረስ ሞክር ያለውን ነገር ማለት ነው። እኛ እዚህ ውስጥ ነን ያለ ነው። ካሜራ እዚህ ጋ ነው ያለ። ሁላችንም እንገባለን። ይህን ይመስላል። ቤተሰቦች እንግዲህ እንዲህ ቆይ እፈልጋለሁ። እሺ ካሜራውን ግን ነው አሪፍ ቦታ የተቀመጠ ይመስላል። አሚና ጎበዝ ነው እንደዚህ አይነት ነገሮች ላይ በደንብ አክቲቭ ነው። እንግዲህ ቤተሰቦች የመሸ ነው እና ክራትን በልቶ ሊመጣ ይችላል አብርሃም። ስለዚህ አንድ አስራ አምስት ደቂቃ ሀያ ደቂቃ ሰላሳ ደቂቃም ሊቆይ ስለሚችል በትግስት መጠበቅ ነው እንግዲህ ያለን ነገር፣ እሱ እስኪመጣ ድረስ በሩንም ኦሬዲ ክፍት አድርገን ጠብቃ ነው። ወይኔ ቅልጥፍና! በሩን ክፍት ነገር ነው እንግዲህ ትንሽ ብቻ አይ ቶሎ ሊመጣብንም ስለሚችል፣ ወይ አይ ድምጻችሁ እንዳይሰማ ለማንኛውም በቃ ገባ። ቻው፣ ደህና ዋሉ፣ ደህና ደሩ። በጣም በጣም በጣም በጣም ፈርቻለሁ። እውነት ቤተሰቦች፣ ምን ማድረግ እንዳለብኝ አላውቅም። ይህን ሀሳብ አመጡት ተቀበልኩኝ። ፈርቻለሁ፣ በእውነት በጣም ፈርቻለሁ። ምንም የሚጠረጠር አረግ እያላስብም። መሽቷል። እስኪ አብረን እንጠብቀው።

አስደንግጫ ያለው ግን ደግሞ አሁን እንደዚህ ቆሜ እና ምን ኧረ በቃ እና የሚያስደነግጥ ነገር ምናምን ከዚያ በኋላ እንዳየሩ ሁኔታ ወይ ወደ ቤት እሄዳለሁ ማለት ነው።

ከብደው መኪና አለታች ላድርስሽና ልመለስ። ሶሳሌገመነ የት ማሬ ከፈለግ በማላችን እዚህ ጋር ትራስ እናደርግና እኔ በዛ በኩል አንተ በዚህ በኩል ታድረ። እዚች ጋር ትርፍ ትራስ አስፈላጊ ከሆነ እናመጣና መሀል ላይ አድርገን ከዛ በኋላ ተማምለን እንተኛለን።

ሲጀመር አንተ ላይ ባልተማመን አልመጣም ነበረ። ታውቃለህ እኮ እንደዚህም ውጭ ምናምን ትለኛለክም ብዬ አላሰብኩትም። በቃ ድረግ ትችላለክ። ቁልፍ ሳሰጠኝ ሩምክን ሳላቅ መገኘት ሊያስደነግጠ ይችላል። በቃ በአጋጣሚቻ አገኘሁት ቁልፍ ነ መጣሁኝ። ከዛ ባለፈ ዛሬ ስራ ተበራሽ ቶብ ነው ያልኩት እያልኩ ነው፣ ቢያንስ ብሎ ልጠይቀው ሞቅር እንዴ ያንተ ሲደብርክ እንደዚህ ነው ከድብርት ማውጣት። ከዛ ባለፈ ሶስት ሰዓት ላይ ምን አራት ሰዓት አምስት ሰዓት ስድስት ሰዓት አይሆንም

ቢያንስ እሺ ራት እንብላው። ከዛ በኋላ እኔ ራትም ሁሉ ነገር በልቼ ነው የመጣሁት። እሺ ራት ያልበላሁም፣ እዛ በላመሽ ወይ ሆቴል ማለት ትችያለሽ። ነው የሚመጣ ሰው አለ፣ ነገር ሚመጣው ሰው ጋ እንደዚህ ለሶስት አንተ ምን ችግር አለው? ምን ማለት ነው

ቆይ ቆይ ቆይ እሺ፣ አንዴ ቁጭ ብለው እኮ ከማካበል ጋር ነው ይገናኝማ። ይሄ ዝም ብለው እሺ፣ ዛሬ ቀኑ ደብሮኝ ነው አልኩት። ስራ ተብላሽቶብኛል፣ ስልክ ስለ ስራዬ እንኳን አጠይቀኝም። እኔ ሲደብርክ እንደዚህ ነው ከድብርት የማወጣው። ሶስት ሰዓት ስለሆነ ብቻ ነው እንደዚህ የምታከብደው። እኔ ምግብ ችግር አይደለም፣ ስለምግብ አይደለም እያወራሁ ያለሁት እራት በልተን እረፍት አድርገ ሻወር ወስደክ ከዛ በኋላ ነው ያልኩህ እንጂ። እንዲ ግባብ ነው እኮ የምትመስለው፣ ማታቀው ሰው ነው እኮ የምትመስለው። ኑ አንደኛ ያለ ፍቃድ ሩም የመገኘት በራሱ ጥፋት ነው። ግን ነገርኩህ እኮ በቃ ማለት ይሄ ነገር ሊያስደነግጥ ይችላል። ግን አሁን ነገር ልክ አይደለም። ከዛ ባለፈ ደግሞ ኖርማል ነው ምንድነው በቃ ሶስት ሰዓት፣ አምስት ሰዓት እስከ ዘጠኝ ሰዓት ሲያመሽለን ወይ በጣም በጣም ነው ማለት በዚህ ልክ ልሸሻኝ አይገባም የሚል አይና፣ ቢያንስ እንተዋወቃለን ባለፈ አት እንችላለን። ከዛ ቀሚ ዛሬ በጣም ደብሮኝ ነበረ ምናምን ማለት ነው። ደብሮኝ ነው አልኩት። በጣም ለምን አትለኝም? እንደ አንተ እዚህ መምጣቴ ብቻውን እንደ

ምን ግን ያገባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥ ይችላል እዚህ መገኘቴ ግን ሁን። በጣም እየደነገጥክ ነው ያለው ታውቀዋለህ። በጣም የማታውቀው እርግም የገባብኝ ሰው እየመሰለት ነው። ስለዚህ ሆናል ነው ደግሞ ላቀኛል። ተረጋጋ። ስተረጋጋ አሁን ስደነገጥ ነው እዚህ ሳ ነው እ ኖርማል ነው

ሁሌም ላንተ ደስታ ነው የምኖረው፣ ብሽ የለ እን ስለዚህ ለእኔ ደስታ ምትኖ ሁ ይ በቃ ነው የምንሄደው። እንደዚህ በቃ እሺ፣ ተረጋጋና፣ ምን እንደምልክ አላውቅም። እንደዚህ አይደለም። እኔ እንደዚህ አልጠበቅኩም። ታውቃለህ፣ ስመጣ ትንሽ ደቂቃ እነዚህ መገቢያ ለተነገር ይችላሉ በዚህ ልክ ውጪ ሄጂ የሚያስብ ነገር አለ ብዬ በቃ ተረጋጋ፣ ነገር ቀለል አድርገው በቃ ዛሬ ደብሮ ያለውን ነገር ነግርሃለሁ። ስራ እንዴት እንደተበላሸብኝ ከዛ በቃ አብረን ነበረ ቀል ይበልክና፣ ከዛ በኋላ እኔ ደግሞ የተፈጠረው ነገር ነድርጋለ። ምንም ነገር የለም በጣም እያስጨነቀ ነው። ምንም አንቺ ነሽ ነው